ምን አደረኩት? ምን በደልኩት? እኔ ውሸታም ይበልሽ። ለምን ለምን በቃ ይበልሽ። ዛሬ ምን ሆንሽ? ጠንካራ ነሽ፣ ወላይ በጣም ጠንካራ ነሽ። አውቃለው፣ ደክሞሻል፣ አውቃለው፣ ደከመሽ፣ አውቃለው አውቃለው። አንድ ሰው መቶ ጫፍሽን እስካልነካሽ ድረስ የፈለገ ሰው ስራ ፈት ሀያ አራት ሰዓት ቁጭ ብሎ ለምን ስላንቺ ያወራ? ምን አገባሽ እያለ ምናምን ነገር ቪዲዮ የሚሰራ። በዚህ ደረጃ ምቀኝነት እና እኔ መኖር አለብኝ። ሰላም አለይኩም ምንድነው? ለአንቺ ትነግርሽ አለት ብዬና ለምንድን የማትበላው ምንድነው? የለቀቅሽው ምንድን ነው የተፈጠረው? ምን ሆንሽ? ማለት ነው ታይኝ። ማለት አዚ የለ ሂጂ ነው እሄዳለሁ ብለሽ የወጣሽው ከቤት ምን ማለት ነው? አላውቅም። ለማን ብለሽ እስቲ፣ ማን ደስ ይበለው ብለሽ ነው አንቺ ይሄንን የምታደርጊው? እኮ ማን ደስ ይበለው ብለሽ ምን ሆነሽ? እኮ ለምን ምን ሆንኩ ብለሽ አንድ ሰው መቶ ጫፍሽን እስካልነካሽ ድረስ የፈልግ ሰው ስራፈት 24 ሰዓት ቁጭ ብሎ ለምን ስለአንቺ አያወራም? ምን አገባሽ? ምን አውቃለሁ፣ ደክሞሻል፣ አውቃለሁ። አንቺ ስለሱ ለምንድን ነው የምታነሺው? ስለዚህኛው ህይወት አያሳስብሽም? ስለዚህኛው ህይወት ምን ብለሽ አቃለው አቃለው አቃለው። የሚያውቅ እኮ ያውቃል። በቃ ሚረዳሽ ይረዳሻል። ስለሌላ ምን አስጨነቀሽ? አቃለው ሁሉንም ነገር እሺ። እሷ አታሳዝንሽም፣ አታሳዝንሽም። እሺ እሷ ልጅሽስ እክሩ አላማ አለሽ እኮ አንቺ የምትኖሪበት ጠንካራ። ዛሬ ምን ሆንሽ? ጠንካራ ነሽ፣ ወላሂ በጣም ጠንካራ ነሽ። አቃለው ደክሞሻል። አቃለው ደከመሽ መጠጣትም አደለም እኮ ሷስ የሷስ እናትሽ የታሳዝንሽ ከዚህ ቤት አትወጪም። ሲጀመር ምንም ነገር ነበር ይሄን። አቃለው አቃለው ያማል በጣም በጣም ሀብለሽ ጀመርሽ። አይደለም፣ አታሳዝንሽም ልጅሽ፣ አታሳዝንሽም እናትሽ። ማንም ሰካራ ማራ ሰቆች ብሎ ስለናወራ ብለሽ እንዴ ያምሻል እንዴ? በጣም እኮ ጠንካራ ነበርሽ። ለኔ እኮ ነበርሽ እኮ። አንቺ ለምን ትከታተይዋለሽ? ስትጀመር ነው አሁንም፣ ሌላ ህይወት ጀመርሽ። እንኳን እሱ ነው የምታስብ እሱ ነው የምትወጂው

ታይክሩ እኮ አይገባትም ነበር። ባበላችበት እጇ ቀነከሰች እኮ ልጅ ማሳደግ እኮ ይከብዳል፣ ከባድ ነው። በዛ ላይ ያለው ባትንን እያሳከመች ሐኪም እያመላለሰች በዛ ላይ እሱ እያስቸገራል። ምን ብላል ነይ ትበያልሽም ትጠጫልሽም የሚያጓጓ ብዙ ህይወት አለሽ ብዙ አላማ አለን ብዙ እቅዶች አሉን ስለዚህ ለምን መተሽ እዚች ጋር እንዳወራሽ አላቅም እኔ ይሄን ያህል ጊዜ ዛሬ ነው እንዴ ዛሬ ነው ስለኛ ማውራት የጀመረው ዛሬ ነው በጣም ቆይተዋል ግን ለባለጌ መልስ አልሰጠንም። መስ መስጠት ባለብኝ መንገድ ነው የምሰጠው። እኔ እዚህ ላይ የአንቺ ስም ብቻ እኮ አይደለም፣ ይክሩ። የአንቺ ስም ብቻ ነው። እኔ ውሸታም ነኝ ይበልሽ። በደንብ ነው የማውቅ። አለቀ። አንድ ተራ ሰው ቢያቅልሽ ባያቅልሽ ምን አገባሽ አንቺ? አልጨረስኩም እኔ ተቆራጭ እንኳን እንዳልጠየቀው ምንድን ነው ያልኩሽ? እስኪ ራሱን እየቻለ አላልኩሽም? እስኪ ለራሱ ሰው ይሁን አላልኩሽም እንጂ እኮ ግዴታው ነው። የወለዳት ልጅ እስካለ ድረስ ግዴታው ነው። ገባሽ? ሰው ግን ሲያስቡለት ለምንድን ነው የማያስበው? ሰው ሲያስቡለት ሲያዝኑለት ለምንድን ነው የማያስበው? አይደለም እኮ የተዋለደ እሱ የተጎራረስን አብረን የበላን እኮ የመሰለው አይደለም። ጥሩ ጊዜ ጎለሰከ እንዲያሳለፍን ሰዎች እኮ አይደለም የሚመስለው። እኔ ዘር ማዘሮቹን እንዳለ ገድዬ የጨረጭሎ የጨረስኩበት ጠላቶ አድርጎ እኮ እኔን ስሎ ለህዝብ ውሸታም ናት አትከተሏት፣ የምታዩት እያለ ምናምን ነገር ቪዲዮ የሚሰራ በዚህ ደረጃ ምቀኝነት፣ እና እኔ መኖር አለ መኖር አለ። አዎ በደንብ ነው የምትኖሪ፣ በደንብ ነው የምትኖሪ

ምን አድርጊ ነው የሚለኝ? ምን አውጪ ም አውረጂ ነው የሚለኝ? ምን አደረጉት? በጠራሱ ጉድለት በስነስርዓት አልመራም። ትዳሩን ትቼው ወጣው። ተውኩኝ ብዙ አላማ የነበረኝ ልጅ ኮረሻሽሜ ምናምን

እኔ ሰው ጠላኝ፣ ሰው አልተከተለኝ፣ በውሸት የእኔን ስምን እያጠፋ እ እኔ የምላድርግ እኔ የምላድርግ ብቸኝነት እንዳይሰማሽ ከጎንሽ ሁሌም አለው ራሴን ሁሉን

እንደዚያ አይነት ቀልድ አቁሚ፣ አቁሚ። ሙስሊም ነሽ። የጅል የጅል የጅል የቀውስ አስተሳሰብ አታስብ፣ ይቅሩ። አቁሚ፣ እንዴ፣ አቁሚ። ስነ ስርዓት ሽን ያዥ፣ ተረጋጊ፣ ቁጭ በይ። ወደ ራስሽ ተመለሽ፣ ቁጭ በይ፣ ቁጭ በይ። እንዴ አንቺ እኮ አላማልሽ፣ አላማልሽ። ይግሩ ምትኖሪ ለት አላማልሽ ያለኝ በቃ ሰው በዚህ ልክ እንዲጠላኝ እየተደረገብኝ መጥፎ ሴራ እየተሰራብኝ ስሜ ዝም ብሎ እያጠፋብኝ እኔን፣ እሺ አላህ እኮ እኔን ለማጥፋት እሺ፣ በቃ እየተደረገብኝ፣ እኔ አልኖርም። ደስታው ነው አይደለ ቤተሰብ በዚህ ልክ፣ ለምን ለምን ይሄ ሁሉ ማድረግ እንደተፈለገ ለምን ለምን እንደሆነ እኔ አላቅም? አላቅም ምንም የምመልሰው ቃል የለኝም። ይሄ ሁሉም ነገር ውሸት ስራ እውነት ስራ የሰው ቤት አላንኳኳች ቸገረኝ ስጡኝ አላለች አልብሱኝ አጠጡኝ አላለች። አይደል እንደኔ ቪዲዮ በሠራት እንኳን እይአር ለስለሌላቸውራ ለለዳለራሱ በ ወላሂ ላዚም፣ ወላሂ ላዚም፣ የምሬን ነው እና አምስት መቶ በራ አውጥታ በዩትብ ታገኛለች እኮ ገንዘቡን ሺህ አምስት መቶ ብር አውጥታ ሰልባጅ ልብስ ገዝታ ወሰደችላቸው ለሚስኪኖች ብሎ የሚያወራ ሰው። አስቢው እንግዲህ የኔ ሞራል ላይ ምን ያህል እንደሚረማመድ። ምቺ አንቺ ብቶኝ ምን ታደርጊያለሽ? ጥግ ድረስ እኮ ታገዝኩኝ፣ ጥግ ድረስ እኮ ሄድኩኝ። ንቀሽ መተው ነው ይቅሩ፣ ንቆ መተው ነው። ከዛ ውጭ ምን አለ? ማዘሮ በቃ አይሰጥም። አቃለው አቃለው በቃ ንቆ መተው ነው። አለም አለም አለም ማየት ነው። እኔ አሁን አላይም። ወላይ ላዝም ጨርሼ እኔ ቁጭ ብዬ ሆን ብዬ አላይም እኔ አላይም ጥሩ ነገር ለምጠብቃለሁ አንድ ደስ የሚል ቃል እኮ የለም ለምን አያለሁኝ ነኝ ግን መመላለስ አላቃተኝም በዛ ላይ እሱ የሚፈልገው ቪዲዮ ላይ እንድትመላለሽ ነው አደለ ከሁሉም ሰው ጋር የሚፈልገው እንደዛ ነው ቁጭ ብዬ ለአንተ መልስ አልሰጥም ስሜ እንደምጠራ አውቃለሁ ምን እንደምትለኝ አውቃለሁ እያንዳንዷን ነገር አውቃለሁ ቀይ መስመሬ ላይ ስትመጣ እዛ ላይ እንጠያየቃለን እናንተ ገብቷላ ምን ጠያየቅበት ቦታ ላይ ምን ጠያየቃለች። ችግር የለውም። እኔ ግን እዚህ ላይ መልስ አልሰጥም ከአንተ ጋር አሁንም እሷ ስለሆነች ነው መጥቼ እዚህ ላይ ያወራሁት እንጂ እኔ ሀያ ሰ ቁጭ ብዬ ልክ አንታፈን እንደምከፍተው ልክ ልክን እየነገርኩ መቀመጥ እችላለሁኝ እኮ፣ ቀላል ነው። ለሴት ልጅ መሳደብ ግን አልፈልግም። ማንነት አይደለም። አላረገውም መቼም። ጨዋ ያሳደገኝ የጨዋ ቤተሰብ ልጅ ነኝ እኔ። ገባ አላረግም መቼም አላደርገውም። እኔ ከአንተ ጋር ምላሽ አልሰጥም። ቁጭ ብዬ ሰአቴ ለአንተ ሰጥቼ አላወራም። ወላሂ ለአዚም አላወራም። ከአንተ ጋር ከማወራ ራቆቴና አስፓልት ላየሩ ቀርጬ ብለቅ ነው የሚቀለይ ለእኔ። ገባህ አይደለም አዎ። አንተ እሷ አለመጣል እለም ብዙ እንድታብድ እንድትሞት ብዙ ነገር እያደረግ ነው፣ በጣም ብዙ ነገር። ለምን ያንን እንደምታደርግ አላህ እናንተ ናቸው የምታውቁት። አላውቅም። ለአንተ ቃል የለኝም። ም ምንም አንተን የሚገልጽ ቃል የለም። ምንም አይነት ስድብ አንተን አይገልጽህም። ገብቶሃል። አላውቅም ምን እንደምል እኔ አላቅም ምን እንደምልህ አላቅም። አንቺ ህይወት ጀምረሻል፣ የራስሽ ህይወት አለሽ። ይሄ አለቀ። እንዴት ነው ተጥሎ የታለፈ ነገር? እኔ ወደኋላ አልመለስም፣ አላይም። ትቼ የመጣሁትን ነገር ወደኋላ አልመለስም፣ ወደፊቴ ነው የሚሄደው። በቃ የራስ ማጥፋት አላቅም። እክሩ እዛም ሄደሽ ጀሃነም ነው የሚጠብቅሽ። ገባሽ አይደለ ታውቂዋለሽ። አልነግርሽም ስለሱ ማንም ሰው እዚች ጋር መጥቶ አለኝና አው አውቃለሁ በራስ ሰው መከዳት አውቀዋለሁ። በሚያውቅሽ ሰው ላይ እንደዚህ ያን ያህል ክፋት አውቀዋለሁ፣ ህመሙን አውቀዋለሁ። ግን ደግሞ ከአንቺ ይሄ ነገር አይጠብቅም። ትልቅ ደረጃ የሚጠብቅሽ ልጅ፣ በጣም ብዙ አላፍትና ያለብሽ። አልሐምዱሌላ በህይወት ኑሮ ትልቅ ልጅ ሆኖ ቤተሰብ ማስተዳደር ማለት ምንኛ መታደል ነው። ወላ ላዚ ደርሶ ለእናት ይህን ያህል ማስታመም አብሮ መኖር ወላ በጣም እድለኛ ናት፣ ወላሂ ላዚ በቃ ጣም ስለሌለው ነው፣ የልጅ ጣም የለውም እሱ። በጣም እድለኛ ናት፣ ለዛ ሚኖር ሰው ስለሆነ አያስፈልግም። እንደዚህ አይነት ነገር ሀውዝ ቢላ በይ። ከአንቺ አያምርም፣ ከአንቺ ጋር አይሄድም። ይክሩ በዚህኛው ትዳርሽ ደስም አይልም አደለ? ደስም ማይላቸው ምንሱ ይህን ሲሰሙ አታብሽሽ። ባሽን፣ አላህን ፍሪ። እኔ እንደዚህ ትሆኚ ደስ አይለኝም። ይክሩ ረፊ በቃ ቁርአንን በቃ ለዚህኛው ህይወትሽ ተጨነቂ እነሱም ደስ አይላቸውም። እንደ ቤተሰብሽ እኮ የተከበረ ቤተሰብ ነው፣ ባለቤትሽ የተከበረ ቤተሰብ ልጅ ነው፣ ይሄን ሲያው ደስ አይላቸውም። ለምን ለጠላት ቦታ ተሰጫለሽ? በቃ ትልቅ ልጅ ነሽ፣ ውሸትም ትበይ ተባይ፣ የፈለግሽውን ተባይ አለቀ፣ በቃ ምንም አይነት መልስ አያስፈልግም። ጠንካራ ነሽ፣ ዛሬም ነገም ነው እንደዚህ ውሸተኝነት ሀብታም የሚያደርግ ቢሆን ኖሮ አንቺ ነበርሽ ሀብታም ምትሆኝ። ይ ምንም ጥያቄ የለው ማን እንደሚጽፍ እኮ ምንም እኮ ቃል የለውም እኮ ላይክ ይሄ ፌክ አካውንት የሚባለው ማን እንደሚል አንዳንዴ ማለት ነው። ሌባ ሰውን ሌባ የሚለው እሱ ሌባ ስለሆነ ነው። በነገራችን ላይ እኔ እኔ አንድን ሰው መስደብ ከፈለግኩኝ፣ አንተን መስደብ ከፈለግኩኝ ፌክ አካውንት አይጠበቅብኝም? በራሴ አካውንት እሰድባሃለሁ ምንም ነገር አታመጣም? እንተዋወቃለን ምንም ነገር አታመጣም። ግን ደግሞ እኔ ራሴን አላወርድም፣ መጥቼ አልሰድብህም አልሰድብህም። እኔ እኔ እናንተ የምንጠያየቅበት ቦታ አለ አለ በቃ እኔ አልጠ እዚች ጋር መጥቼ ከአንተ ጋር መልስ አልሰጠም በጭራሽ። እኔ ጥፋተኛ ነኝ፣ እኔ ላይ ማስረጃ አለ፣ ትዳርህን አፍርሻለሁ፣ ከን ማስረጃህን ይዘህ፣ እውነተኛ ሪል ማስረጃህን ይዘህ እኔን የፈለክበት መክሰስ ትችላለህ። እኔ ስጠይቅህ ገባህ አይደለ? ቀይ መስመር ቦታ አለን እዛች ጋር ሲደርስ እኔ በፈለግከው ነገር መጠየቅ ትችላለህ ያንን ነገር ስታደርግ ግን ምስክር ማስረጃ ሁሉ ነገር ያስፈልግሃል እንምላለን በአላህ ፊት ገባህ አይደለ ለነገሩ አላህን ከማያውቅ ሰው ጋር ይህን ያህልን ማውራትም አይጠበቅብኝም አንቺ ህይወት ያለሽ ልጅ ነሽ ወላ ማንም የሚቀናብሽ ማንም ደስ የሚል ህይወት የምትኖር በጣም ብዙ ችግር አሳልፋ የመጣች ወላ የምሬ ነው በጣም ብዙ ቻሌንጅ በህይወታ በጣም ብዙ ነገር የሰው ልጅ ይለፋል ይደክማል ግን አለ በቃ የሆነ የሚያርፍበት ሰዓት አለው። ግን አላቅም። አላህ ስለሚወድሽም ነው የሚፈትንሽ። አላህ የሚወደውን ነው የሚፈትነው። ወላህ የምሬ ነው። ይሄ ማውራው ቁርአን አላህ የሚወደውን ነው የሚፈትነው። በቃ አላህ ስለሚወድሽ ነው። አልሐምዱሊላህ ባይ በቃ ጤነኝነት አላህ ጤናን ሰጥቶን እስልምናን የሰጠን አላህ ምንም ነገር ይሰጠናል። ገብቶሻል። ጤነኛ ስለሆንሽ ቆመሽ ስለምትሄጂ ደስተኛ፣ በቃ ደስተኛ ነሽ በቃ ኢንሻአላህ ደግሞ ከዚህ በላይም ደስተኛ እምትሆኝበት በጣም ብዙ ነገሮች አሉ። ከፊት ለፊት ብዙ አላማ ያለን በጣም ብዙ ነገር እምናወራ እምናቅር ሰዎች ነን አደለ? ይክሩ ይታይሻል ይታይሻል። ይክሩ ይታይሻል ይታይሻል። አላህም ፍሪ በቀረ ይክሩ ቁጭ በይ፣ ይክሩ እናትሽ ቁጭ በይ እኮ ቁጭ በይ ይክሩ። ትባያለሽ፣ ትጠጪያለሽ ገና ይክሩ